ድሩ ተናሩ ትጃዱ ተናሩ ሰብቻ ታቡት ቸነ ተባሊክ ቻይ የናሪ ሐለት ሁለም በሁንዱልሊክ ነቀነ ዘከርና ታይ አውጅ ስርም አፍሬ ባን ቢኒያም ሰኒ ዚጠኝ አነግም በአማርኛይ መጋቢት ኮያ ሸሽት ኢሉያ ነይ አያም ባይተን ለሱ ለስልጤ ኡመት ሉሊን አያም ሉሊን አያም አንኩም አንኩም አድበል ያንዙታ ላይ ያማሉት ሉሊን ታየም ለስልት ኡመት ገገክ በገገክ ላት እንዳድሮት ሁክመ መንግስት ያበይ ሐቃ ተፈየዳን ገገክ በገገክ ላት እንዳድሮት በገገክ አፍላዋል ኮት የገገክ አደ ለቂሮት ተገላይ ኦላሉ ተገላይ ያዲነዊቸ በውሉት ለባዱ እንቁፍ ላቱ ቅጡ ጃድላሶት የወጃደብዋ ሰኝ ዝጥኝ ያው እንደ ሐቀቅ የርከበ ቢናም ኢታይ ሃንኩ በዋዛ ያንዚ አንዲ ሰሎም ባይቱ ቢታያም ቢታይ መቃም አውጄ በረደ መቃምን ሐበድናን አላህ ለባለ ግን የገሬ ቀለግስ ውጣት ባድ ፈጅር ልፎት ውጦ ወረዶት ክሻን ግዲ ክሻን እና የስልጤ ኡመት ግግ ባግ ላት እንዳድሩት ያው ባድ ፈጅረው ነው ለፎን እነይ ሊታይ